ዛሬ እንግዲህ ለየት ባለ ነገር መጥቻለሁ። እሷም አንዲት ውጭ ሄቴ ጋ የተለያዩ ጥያቄዎች እየተጠያየቅ እናንተ ፈታ ያደርጋችኋል ብዬ ስላሰብኩ ነው። ውድና የተከበራችሁ ቤተሰቦች፣ አሰላሙ አሌይኩም ወረህመቱላሂ ወበረከቱ። እንዲሁም ክርስቲያን ወገኖች ሰላም ጤና ይስጥልኝ። ይህን ቻናል ላይክና ሸር ሰብስክራይብ እያደረጋችሁ ለምታበረታቱን እጅግ ከልብ እናመሰግናለን። አሁንም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ዛሬ ብቅ ያልኩላችሁ ከአንዲት እህቴ ጋር የተለያዩ እንቆቅልሽ ምሳሌያዊ አነጋገሮችን ጥያቄዎች ይዤ መጥቻለሁኝ። ደስ የሚል ነገር ነው። የልጅነትን ትውስታዎችን ያስታውሳል። አብራችሁን ቆዩ። ቪዲዮውን እስከ መጨረሻ ድረስ ስዩት፣ እንዲሁም ላይክ ማድረጋችሁን አትርሱ። እንግዲህ ወደ ጥያቄ ገብቻለሁ። ውዴቴ አዳምጪ፣ ቤቷን ዘግታ የምታጨበጭብ ምንድን ናት? መልሽ። ድምፅሽን ጨምሮ። ቤቷን ዘግታ የምታጨበጭብ ነፍሮ። ድምፅሽን ከፍ አድርጊ። እዞንድ ሰማቸው ሰው ነው። ይበላል፣ ይጠጣል ግን አያራም አይሸናም። ድምፅሽን ሽን ከፍ አድርጊ። አትችይውም። የተፃነሳልች ድምፅሽን ከፍ አድርጊያ እየሄደ የማይቆም ምንድን ነው? ተማ ድምፅሽ ግን ትንሽ ደክሟል። ሁለት ታሪ ሁለት አሳሪ ሶስት ተመልካች። ብራቮ። እሺ አንቺ በፊት ስትማሪ በትምህርት ቤት ከትምህርቶች ሁሉ የምትጠይው ምንድን ነበረ? ሂሳብ። እንግዲህ ጋይስ ማሰብ አትወድም ማለት ነው። ጭንቅ ነገር አትወድም እ በትምህርት ቤት ጊዜሽ እን በልጅነትሽ የምታስታወሻቸው አንድ ትውስታ ያስከፋሽ ነገር ምንድን ነው? ተናጋሪ ዝቅተኛ ውጤት በማምጣት ወይስ የተለያዩ ነገሮች? በትምህርት ቤት እያለሽ ድምፅሽ ግን አይሰማም፣ ከፍ አድርጊ። ትምህርት ቤት የጓደኛ አባት ሞቶ ነው። ማስታወስ በጣም ይህ ልብ የሚሰብር እና በጣም የሚያሳዝን ነው። ነብሳቸውን አላህ ይረሃማቸው እ ከትምህርት ቤት ስትማሪ ጀምሮ እስካሁን ድረስ ያልተለያያቸው በጣም የምትወጂው ጓደኛሽ አለች? አሁን አለች? አሁን እንደው ጋይስ እናንተ ሳላችሁ ከትምህርት ቤት እስክትማሩ ጀምሮ እስካሁን ድረስ ማለት አብራችሁ ያለች ጓደኛ ያልተለያያችሁ የሰፈር ልጅ ነው ላል ትችላለች። ምንም ምንም ትሁኑ ግን ጓደኛታችሁ ረጅም ሰዓት የቆያለች። እድለኛ ናችሁ። እሺ ከትምህርት ቤት ስትማሪ ከሴት መምህሮችና ከወንድ መምህሮች ማንኛው ትምህርት የመማርን ሲያስተምሩ አንቺ የመቀበሉ ችሎታሽ ከማንኛዎቹ ነው? ከሴቶ መምህር ወይስ ከወንዶ መምህር? ድምፅሽን ከፍ አድርጊ አትፍሪ፣ መልሽ። ከወንዶቹ። ኦ ጋይስ፣ እኛ እንግዲህ ወንዶቹ በጣም በዚሁ አክብሮት እንሰጣለን ማለት ነው። ተማም። እሺ፣ እንዴት ነበር የትምህርት ፍቅርሽ? ትምህርት በጣም ተወጅ ነበር ወይስ እንዴት ነው? ኬርለስ ነበር ቢሆን ይሆናል ወይም በይሆን ይቀራል። አይ ጎበዝ ነበርኩ፣ እውነት ጎበዝ ነበርኩ። እሺ ትምህርቴ ምነው ባላቋረጥኩ ተምሬ በነበር ይቅርታ፣ ማይክ ስለሌለን ነው ጋይስ። አንቺ ግን በዚህ በትምህርትሽ ባለመማርሽ ልጆችሽ አታቋርጭ እኛ ያሳለፍነው ድካም እና መከራ እንዲሁም ፈተና ልጆቻችን ላይ እንዲደረግ በፍጹም አንፈልግም። ዛሬ ልንፈተን፣ ዛሬ ልንደክም፣ ዛሬ እኛ ልንጎዳ እንችላለን። ነገር ግን ለነገው ትውልዳችን የእኛን እድገት እንዳይከተሉ እኛ የሆነው እንዳይሆኑ ዛሬ እኛ እንተጋለን። ለዛ ነው በብዛት ስደት ላይ የምንሰቃይ እህቶች ወይም ወንድሞች እኛ የተማርንበት ትምህርት ቤቶቻችንን ላለማስተማር እኛ ያለፍንበትን ቴክኖሎጂ የደከመ በቀሱሱን ለልጆቻችን ስለማንፈልግ ነው። በብዛት ለምን ስደት ላይ ትቆያላችሁ፣ ለምን አገራችሁ አትኖሩ? እየተባል ብዙ ጥያቄ ስለሚመጣብን ነው። አገሩ ላይ መኖር ማንም አይጠላም። ነገር ግን ትልቅ ህልምና ተስፋ ሲኖረን ለእኛ ሳይሆን ለትውልዳችን ስለምናስብ። እሺ፣ ዛሬ ደግሞ የምጠይቅሽ ጥያቄ አሁን አረብ አገር ላይ ነሽ አይደለ? የማትወጂው ምግብ ምንድን ነው? መልሽ መልሽ። ሰሜን ባሸሜል። ኦኬ፣ ሌላስ የባህር ምግቦች መልሽ። አሳር ኩኩ ጀለም። ኦኬ፣ ተማም እንግዲህ፣ አሳና ጉጉብ አትበላም፣ ግን የአሳን ጥቅም ታውቂያለሽ። ዶክተሮች በተለያዩ ጊዜ ነው የሆነ ህክምና ሲሄዱ ሰዎች አሳ ብሉ ይባላሉ። አሳ ትልቅ ፕሮቲን፣ የተለያዩ ነገሮች አሉት። አሳ ለመብላት ሞክሪ። አሳ ብዙ ጥቅም አለው በውስጡ ገብቻል። እና እንግዲህ ጋይዝ፣ ጓደኛዬ ጋር የነበረ የበሬ ውድ ጓደኛ የነበረ ቆይታ ይመስላል። ቀጣይ ደግሞ የተለያዩ ጥያቄዎችን የተለያዩ ነገሮችን ይዘን እንመጣለን። እንግዲህ እንደምትመለከቱት የባህር ምግቦችን በብዛት እኛ አንጠቀምም፣ ግን የባህር ምግቦች ለጤና ለጂስም ለአይምሮ በጣም ጥቅም አላቸው። አብራችሁን ቆዩ።